ፊደል የጀመርኩባቸው የኔታ አዲስ አለሙ ይባላሉ። ደብሯ በምስራቅ ጎጃም ገደማ ላ ቁስቋም ቀበሌ ገበ ማይበር ትባላለች። ገደማ ላ ቁስቋም በምትባለዋ ፊደል ጀምሬያለሁ። ማስመስከር ማለት ው አንድ ደቀ መዝሙር በየጸገው ይማራል የመረጣውን ትምህርት ዜማ ሊሆን ይችላል፣ ልጓ ማለት ነው። ቅኔ ሊሆን ይችላል፣ ትርጓሜ ሊሆን ይችላል፣ ቅዳሴ የልዩ ልዩ አብነቶች ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጡት ትምህርቶች አብነቶችን ከዚያ በአንዱ ተምሮ አጠናቆ መምሩ ብቁ ነው ብለው ምስክርነት ይሰጡታል። ያም ማረጋገጫ ነው። ትምህርት ወይም ቃለ እግዚአብሔር በእርግጥ አያልቅም። ሆኖም የእያንዳንዱ ደቀ መዝሙር የራሱ አይምሮ አለው። እኔ ተምሬ ያስመሰከርኩባቸው የተክሌ አቋቋም እና የደብረ አባይ ቅዳሴ በእነዚህ ነው የተመረኩት። ሙያች እነዚህ ናቸው። ያው እንግዲህ ሰፊ ስራ ነው ባይባልም ከመደበገኛ አገልግሎቶች ከመሪጌትነትና ከቅስና አገልግሎቶች ያው መጽሐፍቶች ሞክር ያለው በመጀመሪያ ማህሌ ነቢያት ወይም መዝሙረ ነቢያት አንድምታ ይባላል። እሱ ለመጀመሪያ ጊዜ ከዚያ በኋላ ደግሞ እንደዚሁ በአማርኛ በልዩ ቅንብር ኦሪት ዘፍጥረትን ከዛም ደግሞ ትርጓሜ ማህሌተ ጽጌ ለመጀመሪያ ጊዜ ለመጀመሪያ ጊዜ ትርጓሜ ማህሌተ ጽጌ ከዚሁ ጋር ተየይዞ ከክፍል ሶስት ማህሌተ ጽጌ በቀር ክፍል አንድና ክፍል ሁለት ለሶስተኛ ጊዜ ታትሞ ለንባብ በቅቷል። ከዚያም ተቆቋው ድንግል ለመጀመሪያ ጊዜ እንደዚሁ ሙሉ ታሪኩ እሱም ታትሟል። ቅዱስ ያሬድ በመጽሐፍ ቅዱስ ሲገለጽ የሚል አነስተኛ መጽሐፍ እንዲሁም ደግሞ ኦሪት ዘፍጥረት ቅድም እንዳልኩት ከኦሪት ዘጸአት ጀምሮም እስከ መጽሐፈ ሩት ወይም ስምንቱ ብሔረ ወርድ የሚባሉት ቅድም ባልኩት ሁኔታ ተቀናብረው ታትመው ለንባብ በቅተዋል። ሌሎቹ እንግዲህ እኔ እንደዚህ እንደዚህ ከምል በጽሁፍ ሰፍረዋል። ቆየት ያለ ነው። እነዚህን እንደው ሁለት ገጽ ናቸው። ሙሉ የተሰሩትን እነዚህን ማሳየት ይቻላል። እርግጥ ብዙ ዘመን ባይባልም ልዩነት አለው። ጊዜው በሰለጠነ ቁጥር እየተለያየ እንትን ይላል። እንደዚህ እንደ ልጆቻችን ጫማ የለም ረጅም ሱሪ የለም አጭር ሱሪ ነው። ያለ ጫማ የምንሄደው እንዲሁ በጣም የማያስደስ ሊሆን ይችላል። አይነት ግን ተሜ ደበሎ ለብሶ እየተባለ ከበቆዳ የሚሰራ ደበሎ የሚባል እሱን ለብሰን ተመረናል። ምግባችንም ከዚሁ ጋር እየይዞ ለመናገር ከምእመናን ነው። ምእመናን በእውነቱ አርባ አርባ በተለይ ከአርብ የማትለየው መድሃን ያለን በማለት አንድ አንድ እንጀራ ሳይቆርሱ ይሰጡናል ምእመናን። እኛ ደግሞ አንድ አቡነ ዘበሰማያት ደግመን ያው እንቀበላለን እና በምእመናን እገዛ በቅድስት ቤተክርስቲያን ስም በእመቤታችን በቅድስት ድንግል ማርያም ስም ስሟን እየጠራን የሶማሌ ሀገረ ስብከት ወይም የኢትዮ ሶማሌ ሀገረ ስብከት ተብሎ ሲጠራ የነበረው ትልቅ እድል አለው ጠረፋማ እንደመሆኑ መጠን ወራካችያቸው ድረስና በብፁዕ አቡነ ያሬብ ይመስለኛል እዚህም ወንድ ወጃግ ዞን የታሰበ በብፁ አቡነ መቃሪዎች ደግሞ እንደዚሁ ቤቱ ይሄ ያለንበት ቤት ተሰራ። የመጨረሻው መደምደሚያውን ግን እግዚአብሔር ፈቅዶ በብፁዕ አቡነ ኤልሳ የአሁኑ የአገረ ስብከታችን ሊቀባበት የቅዱስ ሲኖዶስ አባል ነሐሴ 6 ቀን 2016 ዓ.ም ብፁዕነታቸውና የአገረ ስብከቱ የልዩ ልዩ መምሪያ ኃላፊዎች ደቀ መዛሙርቱን በተገኙበት ምእመናንና ምእመናት በተገኙበት ተመርቆ አመት ሳይሞላው፣ ቅድም ባየነው መልኩ ልጆቻችን በእውነቱ የመጀመሪያ ጊዜ ነው እንደዚህ ሲጠየቁ ያየሆኝ በጥሩ ሁኔታ በተለይ ህፃናቱ ህፃናቱ እንዴት አድርገው ወደ ሰማሪያሙን ሲሉት እንደነበረ፣ ይህ አመት ያልሞላ ውጤት ነው። ይሄ ደግሞ የመምህራችን የመምህር በቃሉ ታላቅ ታላቅ አስተዋጽኦ አለበት። ለሳቸው በእውነቱ ቃሎት ያሰማልን ጌታችን ብራይታችን ኢየሱስ ክርስቶስ ከየነገዱ አስራ ሁለቱ እስራኤል መርጦ አስተምሮ እንዳሰማራቸው ሁሉ የእኛ ሀገር ስብከት በእውነት ደስ የሚያሰኝ እንትን ነው። ምናልባት ከአንድ ደብር ወይም ከአንድ አጥቢያ ቤተክርስቲያን ያልመጡ ካሉ እንጂ እንደ ሐዋርያት ከተለያየ ነገድ እንደተመረጡት ከሩቁ ብንጀምር ከደብረ ሰላም ጎዴ ቅዱስ ገብርኤል ከሩቁ፣ እንዲሁም ደግሞ ከታላቋ ገዳም ከቅድስት ማኑ ከግሪቆጨ ቅድስት ማርያም፣ ሌሎችንም ከከተሞም ውስጥ ምንድን ነው ቀጣዩ ለአገልግሎት የሚመች ቅዳሴ ከዚያም ቀን ደግሞ ወደ ትርጓሜ ሲሄዱ ወደ ከፍታ ሲሄዱ ደግሞ የቤተ ክርስቲያኒቱ ቋንቋ ግዕዝ ነውና እሱን ሊማሩ የሚገባ የቀን መምህራን ሲቀጠሩ በቤተ መቅደሱ ያገለግሉ፣ በሰዓታቱ የሚያገለግሉ የቅዳሴ መምህራን ሲቀጠሩ ነውና ወደፊት ሀገረ ስብከቱ እቅድ ያለው እያስባለው መልዕክቴም ይህ ነው፣ የቀኔ መምህራንና የቅዳሴ መምህራን ቢቀጠሩ ደቀ መዛሙርቱ አሁን ካለው በቁጥር በላይ ይማሩ። ሌሎችም አህጉረ ስብከቶች ይተርፋሉ። ምዕመናን በዚህ መሳተፍ አለባቸው። ሁላችንም ምዕመናን እያበረታታን፣ አዎ ገንዘባችሁን ብቻ አይደለም ልጆቻችሁንም ስጡ ለቅዱስ ቤተ ክርስቲያን። ያው እንግዲህ በኩር በኩሩ እግዚአብሔር ቤት ነበረና፣ አሁን እንግዲህ ከስልጣኔው ጋር ተያይዞ ዘመናዊ ትምህርት ከፍተኛ ጫና ማሳደሩ ይታወቃል። ስለዚህ ሁለቱንም መያዝ ይችላሉ። በዚህ እድሜያቸው ከሰባት ዓመት ጀምረው የሚገቡ መንፈሳዊውን ከገፉና አገልግሎት በል ከዋሉ በኋላ እራሳቸውን እየረዱ እየቀደሱ እያወደሱ እራሳቸውን ችለው ዶክተር የማይሆንበት ምክንያት ኢንጂነር የማይሆንበት ምክንያት የለምና።